በረዶ አያችሁት ማሻላ እንዴት እንደሚያምር ግን ይሄ የት መስላችኋል አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ወንድና የተከበራችሁ ወደ ቻናሊ ተከታታዮች እንደምን አላችሁ ነው ነኝ እንግዲህ ቦሩ ሆስፒታል ለአይን ህክምና ሄደ የጣለው ዝናብ ነው ይሄ ሮ ሜዳ ሆስፒታል ነው በረዶም ጥሏል ማሻላ ግን ብርዱን አጠይቁኝ እንደውም ቦሩ እንኳን ዝናብ ጥሎ ብርድ ነው ያው ግን እንደደሩ አይደለም አልহামዱሊላህ ብርድ ብዙም ለዝናቡ ዝናቡ ስለጣለ ነው እንጂና በረዶ ስላለው ነው ውጭ ላይም ስለሆነ በዚህ አጋጣሚ እኛ ውጭ ላይ ነው ዝናቡ እየጣለ እናቴ ኦፕራሲዮን እያደረገች ነው፣ አይኖ ነው። እናቴ ብቻ ሳይሆን ብዙዎቹ አሁን ኦፕራሲዮን እያደረጉ ነው። እኛ ውጭ እየጠበቅን ነው ማለት ነው፣ ዝናቡ እስከሚያቆም ጥቅጥቅ ይዘናል። መግባት ስለማይቻል ማለት ነው። ላይክ አርጉልኝ፣ ሰብስክራብ ያደርጋችሁ ሰብስክራብ በማድረግ ቤተሰ

በአራት ሰዓት ልዩነት ነው የምታደርጉት። አሁን አራት ሰዓት ያደረገ ሰው ስምንት ሰዓት ያደርጋል። ስምንት ሰዓት ያደረገ 12 ሰዓት። 12 ሰዓት ደግሞ ማታ አራት ሰዓት ታደርጉና ለሊት ተኙ። በየሰዓቱ የነቃ ሰው 10 ሰዓት ይጀምራል። 12 የነቃ 12 ይጀምራል ማለት ነው። ከዛ ጀምራችሁ ደግሞ በአራት ሰዓት ልዩነቱ የምታደርጉት። ስለዚህ በየአራት ሰዓት ልዩነቱ አንዳንድ ጠብታ ለተሰራው አይነ ብቻ። ለጎረቤት መዋስ ለሌላ ሰው መዋስ አይቻልም። በፍጹም የተከለከለ ነው። በጥንቃቄ አዙ መድኃኒት አጠቃቀም ነግረናቸው፣ ወይ ባለመረዳት ወይ በግዴለሽነት አይናቸውን ሊያበላሹት ሰው ይችላሉ። በጥንቃቄ መድኃኒቶቹ ጥቅማቸው ሁለት ነው። አንደኛው ቢዛ የሚያጠራ ነው። ሁለተኛው ቁስሉን ቶሎ የሚያደርግ ነው። ስለዚህ እነዚህ የመድኃኒቶቹን ጥቅም በደንብ ተረዳችሁ፣ በደንብ ድረስ አደረጉላችሁ። በተለይ ለአንድ ሳምንት ወርቃማ ጊዜ የሚባለው ስለዚህ ከሰራ በኋላ አንድ ሳምንት ነው። አንድ ሳምንት በትክክል ስታደርጉም እጃችሁን ታጥባችሁ መጀመሪያ በሳሙና ወደ ላይ ቀና እንዲሉ ታረጓቸዋላችሁ። ወደ ላይ ቀና እንዲሉ ካረጋችኋቸው በኋላ በአንድ እጃችሁ እጅኛዋን ሳብ ባርጋችሁ ከኪሱ ነው አንድ ጠብታ ብታረጉ ይሄ ጠብታው ወደ ሲጣርጋችሁ ተከፈታችሁ ይነደላል። መርፌ መንደያ ምናምን ምናምን አያስፈልግም። መርፌ መንደያ ከነደነ አበላሽነው አበላሽ ነው መዳይ ሌላ በሽታ ከተሰጠ ስለዚህ በራሱ ነው አንድ ጠብታ ነው ጫፏን አናስነካም አንድ ጠብታ ጠብ እናደርጋለን ከደም አርገ ይቆያሉ ማለት ነው። ይሄ ሲያልቅ ግን ይሄ በፍጥነት ለተጠቀመ ሰው አስተጣሪ ይጠቀማል ብለን ነው የምናስበው እኛ። ይሄ ካለቀ ግን ሰከንድ ማትቆዩም እነዚህ ትጀምራላችሁ ሁለቱ ሁለቱም አንድ ጊዜ ነው የሚጀምሩ አንዷን አድርጋችሁ አምስት ዘጣ ቆይታችሁ አንዷን ታደርጋላችሁ አጠቃቀሙ በስድስት ሰዓት ልዩነት እሺ በስድስት ሰዓት ልዩነት ነው የምትጠቀሟቸው እነዚህ ገብቷችኋል አንድ ጊዜ እኛ ደግሞ መልክት አለን አጠሪ ያለን መጀመሪያው ባለሙያ ያላችን ነገር በደንብ ትናንትና ጀምረን ስንለፈልፍ ነበር ነበር

ያው ለመንቀሳቀሻ ይሆናል ብለው 8000 ብር ይዘው መጥተው ተዘርፈዋል። አሁን ወደ ሀገራቸው ሲሄዱ የትራንስፖርት ይሰጣቸዋል። ለምግብም ለምንም ምንም ገንዘብ የላቸውም። ስለዚህ እምንችለውን ያህል እዚህ ጋር እንዘረጋለን ቦታ እምችሉትን ያህል ለሶስ ስለሚጠቅማቸው ማለት ነው። እምችሉትን ያህል እየመጣችሁ አምስትም አስረም ትጥሉናላችሁ ማለት ነው። እንደ ፍላጎታችሁ እንዳቅማችሁ። እሺ፣ እናስቸግራችሁ